በአሁን ወቅት በአፍሪካ አንደኛዋ ስንዴ አምራች ሀገር ኢትዮጵያ ነች ተባለ። ሰላም ጤና ይስጥልን። ይህ ማርኮን ሚዲያ ይባላል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ከተመቻችሁ ላይክ ያርጉት። ኢትዮጵያ በአፍሪካ አንደኛዋ ስንዴ አምራች መሆኗ ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው የፓርላማ ቆይታቸው ተናገሩ። በኢትዮጵያ በዚህ ዓመት ስምንት ነጥብ አራት በመቶ እድገት ለማስመዝገብ የተያዘውን እቅድ ለማሳካት ከፍተኛ ጥረት እየተደ ደረገ መሆኑን ገልጸዋል። ባለፉት ስምንት ወራት የተገኘው የኢኮኖሚ እቅድ አፈጻጸም በቀጣይ አራት ወራት አጠናክሮ ማስቀጠል ከተቻለ ከእቅዱ በላይ ማሳካት እንደሚቻልም ነው የተናገሩት። ጠቅላይ ሚኒስትር አብይ በማብራሪያቸው ባለፉት ስምንት ወራት የኢኮኖሚ እንቅስቃሴ በኢትዮጵያ ታሪክ ታይቶ የማይታወቅ ውጤት ተመዝግቧል ብለዋል። ባለፈው ዓመት ኢትዮጵያ ስምንት ነጥብ አንድ እድገት ማስመዝገቧን ያስታወሱት አብይ በዚህ ዓመት እድገቱን ስምንት ነጥብ አራት ለማድረስ ታቅዶ እየተሰራ መሆኑንም ገልጸዋል። ባለፉት ስምንት ወራት ያሉትን የኢኮኖሚ አፈጻጸሞች ያነሱት ጠቅላይ ሚኒስትሩ በእያንዳንዱ አመላካች ውጤቶቹን መመዘን ቢቻል በኢትዮጵያ ታሪክ ውስጥ ታይቶ የማይታወቁ ውጤቶችን ተመዝግበዋል ብለዋል። በቀጣይ የበጀት ዓመቱ ቀሪ ወራት ይህንን ስኬት ማጠናከር ከተቻለ ኢትዮጵያ በተያያዘው የበጀት ዓመት ከስምንት ነጥብ አራት በመቶ በላይ የኢኮኖሚ እድገት ታስመዘግባለች ሲሉ አክለዋል። ጠቅላይ ሚኒስትሩ ሰው ሰራሽና የተፈጥሮ ችግሮች ቢያጋጥሙም ባለፈው ዓመት ኢትዮጵያ 8.1 በመቶ የኢኮኖሚ እድገት አስመዝግባለች ብለዋል። በመህር ወቅት የታረሰው ብቻ 4.2 ሄክታር መሬት በስንዴ ተሸፍነዋል፣ ያሉት ጠቅላይ ሚኒስትሩ በድምሩ በዚህ ዓመት ከ7.7 ሚሊዮን ሄክታር ያላነሰ መሬት በስንዴ ሰብል መሸፈኑንም ከዚህም ደግሞ ከ300 ሚሊዮን ኩንታል ያላነሰ ምርት እንደሚጠበቅ ተናግረዋል። ውድ የማርኮን ሚዲያ ታዳሚዎች ለዛሬ ለናጭር መረጃ ይህንን ይመስላል። በሌላ ቪዲዮ፣ በሌላ መረጃ እስከምንገናኝ ለዛሬ አበቃን።